እናታችን ቅድስት ድንግል ማርያም ድራባትና በጠማትን በተቸገረችን ጊዜ ማንም ካጠገቧ የቆመ ባይኖርም ዛሬ ላይ ግን ለሷ ምስክርነት መቆም እንችላለን። ውድ ፕሮግራማችን ተከታታዮችና በእያላችሁበት መልካም አመለካከት ለኛ ይዟችሁ በርቱ ለምትሉን በሙሉ ይሁን። ይህ የእናታችን የቅድስት ድንግል ማርያም የተሰወረችበት ታላቁ ገዳም ቤቷ ነው። አሁኑ ሰዓት ግን ምንም ማንም ባላየው ጊዜ አሁን መታየቱ በራሱ እንደ ትልቅነት ብንቆጥረውም ከትላንቱ ዛሬ የበለጠ ትልቅነትና ማንነቷ እየተገለጠ ያለበት ጊዜ ነው። ያላችሁበት ማድረግ የምትችሉ እሷን ያስታወሳችሁ ሁሉ እንደ ትላንት ነው፣ ሰላምታችሁ አይለየን እያልን ማድረግ አድርግ ያለባችሁን ነገር አድርጉ። ሌላውን ነገር ለናንተ ትተናል። ነገር ግን ቤተ ክርስቲያኗ በአሁኑ ሰዓት ማንም የሚያግዛት ስለሌለ ዝም ብላ ፈራርሳ ነው ያለችው። ሰላም ለናንተ ይሁን። የኛው አንደኛው ዋሻ ነው፣ ሁለተኛው ደግሞ ይሄኛው ነው። ይሄኛውም እንደዚሁ የሚገባበት ነው። ይሄ እንደምታውት በዚህ ጋ እሱም እንደዚህ ይሄ እንትን ነው። እዚች ላይ አባት ተቀምጦ ሲያገለግልባት የነበረው ይቺ አንቀረብ አድርጌ ነው ቪዲዮውንና ይሄን ታውታላችሁ። ይሄ እንደምታውት እንደዚህ ነው። ይከ እንደምታወት ይሄ ሜዳ ነው። ይከ ሙሉ ለሙሉ ይሄ ጥንት አባቶቻችን ይሄ ላይ እያንዳንዱ ቆመው ቅኔ ማሕሌት ሆኖ የሚገለገሉበት ይሄ ዋ እንትን ነው። ይሄ እንደ ቤተ መቅደስ ነው የሚቀመጡ የሚጠቀሙበት። ይሄ ቤተ መቅደስ፣ ይሄ ቤተ መቅደስ ነው የሚጠቀሙበት። እንደው ጠባብ ብ ቀረበ ብዬ እንትን ተላልኩት፣ ሰፋ ያለ ነው። በጣም ኦፕን ደስ የሚል ነው። ይሄ እንደምታዩት እንደዚህ ነው። ከዛም ተዛ ታች ነው ሰው እየመጣ የሚገለገለው ተዛት ነው። በኋላ ተቺ ወረድ ብያችኋለሁ። በዛ በኩል በፀሐፎቹ ማከል ይቺ፣ ይኸው ቤተ ክርስቲያኗ ይቻለችበት፣ ይኸው እንደምታዩት ይኸው ይህ ቤተክርስቲያኑ ነው። ይህ ቤተክርስቲያኑ ታዚህ ከዋሻ ወርዳ ያለችበት ሁኔታ ነው። ይህን ቀረብ ብዬ ላሳያችሁ። ይህ ጫካ ነው እንደምታዩት ደስ የሚል ነበረ። ይህንን እንደዚህ ይህ ሙሉ ለሙሉ ይሄ ዋሻ በዚህ ስንገለገልበት የነበረው በፊት አባቶቻችን ይምራ መዶሻ መዘምር በጋሻው የሚባሉ ይቺ ከዚህ ነው እቺ ቤተክርስቲያን እዚጋ ወርዳ የተተከለችው ከዚህ ነው። ይህን ይታያል። ይህን እንደምታዩት ከዛ መንደር እየመጡ ከዛ መንደር እየመጡ ይህንን ከዚህ እየመጡ ነው። ይሄንን እንትን የሚሰሩት እያንዳንዱ። ይህንን ሌሎችን መንደሮች አሉ በዚህ ጀርባ፣ እነሱን አሳያችኋለሁ። ያው ጫፍ ጫፉ ይታያሉ፣ እነሱን አሳያችኋለሁ። አን አሁን በዚህ ጋር ስንሄድ ደግሞ እንደዚህ ስናሳያችሁ፣ አጠረ ነው። ይሄ ዋሻ ነው። ይሄ ሙሉ ለሙሉ የሚታይ ይሆናል። ይሄን ለመታወት ይህን በዝጋ ገብተን ስናሳያችሁ ይህ አጥር ነው፣ ወደ ውስጥ አለው። እሱን በኋላ ይሄ ሁለተኛው ቪዲዮ ላይ አሳያችኋለሁ። ታውታላችሁ ማለት ነው። እናታችን ቅድስት ድንግል ማርያም የተሰወረችበት ዋሻ እናያለን። አሁን እንደዚህ እያሳያችሁ እንሄድ፣ ተመልከቱ። እንግዲህ ፈጣሪ ፈቅዶ ስራውን የሚሰራው በዚህ መንገድ ነው። ብቻ ተና በዚች ውስጥ ነው ያለው። እቺን የጸላቷ የተሰወረችበት እቺ ወታ ነች። አሁን ነብር ዘንዶ ነው የሚጠብቃት፣ አያስገባም። በዚች ነው እኔ የገባው፣ እዚህ ውስጥ ገብቼ እንትን እላለሁ ማለት ነው፣ ጸልያለሁ። ይሄ እዚህ ጋር እንደዚህ እንደምታዩት እንደዚህ ነው ያለው። ይሄ ደስ የሚል ይህንን እዚህ ጋር ላሳያችሁ ጠጋ ብዬ ይህንን ድንጋይ ተመልከቱት። እዚህ ላይ እኔ እንደተገለጸልኝና እንዳየሁት ይሄ ድንጋይ ላይ ይሄ ድንጋይ ይሄ እዚ ላይ እናቴ ቅድስት እንግል ማርያም ትገልጻል። በሚስጥር ነው ይሄን ያደረገችው አለኝ ምናምን የሚል ነገር ጠገራ ብር አለው ነው ያለችኝ። እንዳታሳይ በላይ ነበረ ግን አሁን ማሳየት የሚገባኝ ለዓለም እንትን ብሎ የት እንደሆነ ስለማያውቁት እኔ ይሄንን ቦታ መናገርን ብነግርም የትኛው ጋር እንደሆነ ስለማያውቁት የአረተነከዱር ልዩ ቦታ ግርግር ማርያም በምትባል ውግድ ኪዳን ብረት ጥጉ ላይ ነው ያለው። ይሄ ይሄን እንደምታዩት ይሄ ነው ያለውን ነገር ይሄን ይመስላል። ይሄ ገደል ነው እንደምታዩት፣ ደስ የሚል በጣም የሚያስፈራ ገደል ነው። ይህንን እንደታ ነዋሪ ከተማ ባጃጅ አለው ባጃጁ ያ አስር ብር ሳና ስፖርት አሉ እዚህ ለመንጣት። ይህንን ነገር አይተን ገምግመን እንመጣለን ማለት ነው። አሁን ወደ ቤተክርስቲያኗ ቅጥር ግቢ እንሄዳለን። ቤቷ ፈራርሳለች፣ ግን ያንን ነው ያለን። እሺ ወደፊት ምንረዳዳበትና ምናገልግልበት መንገድ ይሆናል። ቤተክርስቲያኗ እችት ነች። እንግዲህ እንደምታዩት ያው ቤተክርስቲያኗ እች ነች። ይቺን እንግዲህ እንደምታዩት ፈራርሳለች። በቃ ይሄ ነው ያለውን ነገር እናያለን። ተመንደሯን ደግሞ በዛው ቀጥዬ መንደሯን አሳያችኋለሁ። እሷም በጣም የሚደብር ሆኗል። ቤተክርስቲያኑ ይሄ ነው ያው እንግዲህ፣ ይሄ ነው የምታዩት ቤተክርስቲያኗ። እንደ ፈራሳ እንደምታዩት ይሄ ነው በቃ። በጣም ታስጠላለኝ። ይህን ተትቶ በቃ ወደ መንደር ውስጥ ገብታለች። ይሄ አሁን እዚህ ላይ እኛ ደግሞ ተገባን የዋሻው ተተባረከ እናታችን ተቀደሱ ንግል ማርያም ተተሰወረች በተወጣች ይህንን ቀጥታ እናድሳለን። ሁሉ ነገር እዚህ ላይ ይሆና ገዳም ይሆናል ማለት ነው። ይህን እንግዲህ እዚህ ያበረርቱን ሁሉ ነገር እናያለን። አሁን ወደ መንደሮች ደግሞ እንገባለን። ይላችሁ እንግዲህ ተዝ መጥተው ነው ይህን ሁሉ መንደር እያለ እች ቤተክርስቲያን ፈረሳ ያለችው እና ይህ ሁሉ መንደር አለ፣ ሁሉ መንደር አለ። ተመልከቱት፣ ይበቃል

እንደዚህ ይሄ ዋርካ ነው። ይሄ መጠለያችን ነው። ይሄ እንደምታዩት ይሄ ነው እንግዲህ ያለው ትልቅ ዛፎች አሉ። ይሄ እንደዚህ ይሄ ጫካ ያለ በጣም የሚገርም ገዳም ነው የሚሆነው። ይህንን ሁላችንም ተባብረን የምን አገለግል ይሆናል። ዋሻው ተባርኮ ዋሻዎቹ ላይ ያለችው እንጸበለል አሳያችሁም፣ ያው ወደፊት አሳያችኋለሁ ብዬ አልተመቸኝም። እና አሁን ሰዓቱ መሽቶ ስለሆነ አንደኛም ነብርና ዘንዶ አለ ዘንዶ አለ ስላለ እዛ ጋር ደግሞ ለማስገባት ሽሽ ስለማይለኝ አሁን ሌላ ጊዜ ፍቃድ ታይፈቀድ እዛ መግባት ስለማይቻል እያንዳንዱ እናያለን ማለት ነው። ያንን አይተን እውነተኛ የእውነተኛውን መንገድ እናውቃለን። በእውነተኛው መንገድ መጥተን የምንፈወስበት የካንሰር የኪንታሮት የነቀርሳ የተለያዩ በሽታ መናፍስቶች የተያዘ የሚድንበት እና ይህንንም የሚገርማቸው ነገር ይችን ጸበል ተዚህ ጸበል አውጥቼ አንድ አጥንት ሊሆኑባት የወጣላት አለች እና ደግሞ ስሬ ወይም መድኃኒት አገም ሰዋት ሆዷ ውስጥ አውሬ ሰርቶ ይወጣላታል። ስላለ በሶስት ሰዎች ፍጠና ተደርጎበታል። ያቺ የምትንጠባጠበው በቀን ቢያንስ መቶ ሀያ ስድስት ጊዜ ነው የምትንጠባጠበው። ያች የምትንጠባጠበውን ተጠራቅማ በቢያንስ በአንድ ሌትር እንዲሞላ መቶ ሀያ ስድስት ጊዜ አንድ ሌትር ትገኝበታለች። በጣም ጫው ነች። ያ ዋሻው ቅድም ያሳየኋችሁ ቅድሙ ላይ ነው። ይህን ታውታላችሁ፣ መታችሁ ማየትና መመርመር ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። የፎረግራማችን ተከታታዮች እግዚአብሔር ከእናንተ